ኢሳያስ አፈወርቄ የጦራቸውን በተጠንቀቅ እንዲቆም አዝዘዋል። ይህን ተከትሎ ድንበር ላይ ያለው ውጥረት ማየሉን ነው የተነገረው። ከመሸ በከፍተኛ ጀኔራሎች የተመራው የሻቢያ ጦር ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው ቡሬ ግንባር በስፋት መስፈሩ ተረጋግጧል። የሻቢያ የጦር ጀኔራሎችን በርካታ ወጣቶችን ሰብስበው ታሪክን ሲያስተምሯቸውና ሲያስጎበኟቸው ታይተዋል። በጉዳዩ ላይ ዝርዝር መረጃ አለን። በትናንትና እለት ጌታቸው ረዳ ፓርቲ ማቋቋማቸውን ዘግበን ነበር። በዛሬ እለት ደግሞ ስለተቋቋመው ፓርቲ አዲስና ዝርዝር መረጃ ወጥተዋል። የፓርቲው ስያሜ እና መለያ አርማም ይፋ ሆኗል። ደብረ ጽዮን ህዋት ከህጋዊ ፓርቲነት በሚነሳበት ማግስት ከምርጫ ቦርድ እውቅና እንደሚያገኝ የተነገረ ሲሆን የጌታቸው ፓርቲ ከብልጽግና ጋር ስላለው ግንኙነትም የተባለ ነገር አለ፣ እናስደምጣችኋለን። አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ አንድ የቻይና ከፍተኛ ዲፕሎማት ተናገሩ። ታሪፉን እንደ መደራደሪያ እየተጠቀመች ነው ሲሉም አሜሪካን ወቅሰዋል። እንመለስበት። እንመልከታለን። ጤና ይስጥልን። ውድ የአንድ ሀፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ። የርሳችሁ ከአንድ ሀፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ገብዣችን ነው። የኤርትራ ጀነራሎች በቡሬ ግንባር በተጠንቀቅ መቆማቸውን የሚያመላክት መረጃ ወጥቷል። በከፍተኛ የኤርትራ ጀነራሎች የሚመራው የሻቢያ ጦር ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው ቡሬ ግንባር መስፈሩ ተረጋግጧል። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር በቡሬ ግንባር ጦሩን ማስፈሩን የኤርትራ ማስታወቂያ ሚኒስቴር ዛሬ በይፋዊ የኤክስ ገጹ ያሰራጨው መረጃ ያመላክታል። በቡሬ ግንባር የሰፈረው የኤርትራ ጦር ከወደብ ከተማዋ አሰብ 300 ወጣቶችን ጋብዞ ስለ ሉዓላዊነትና ዳር ድንበር ማስከበር ውይይት ማድረጉ ተገልጿል። ኤርትራ በቡሬ ግንባር ያሰፈረችውን ጦር በአደባባይ እያሳየችው ታሪካዊ ወታደራዊ ግንባሮችን ለወጣቶች ማስጎብኘት በሚል ነው። ከአሰብ ከተማ ተነስተው ከኢትዮጵያ ቅርብ ርቀት ላይ በቡሬ ግንባር የተገኙት ወጣቶች በአካባቢው በሰፈረው ጦር መሪ ጄኔራሎች ገለጻ ተደርጎላቸዋል። በቡሬ ጦር ግንባር ለተገኙት የአሰብ ከተማ ወጣቶች ማብራሪያ የሰጡት ጄኔራሎች ለቀደሙ ውጊያዎች ታሪክና ስለሚመጣው ጊዜም ማስረድተዋል ተብሏል። ወጣቶቹ ለሀገራቸው ኤርትራ ሉዓላዊነት ለማስከበር ያለፈውን ታሪክ አውቀውና የአሁኑን ሁኔታ ተገንዝበው አስፈላጊውን ዝግጅት ማድረግ እንዳለባቸውም ተነግሯቸዋል። ስለ ቡሬ ግንባር የውጊያ ታሪክና አሁናዊ ሁኔታ ማብራሪያ የተደረገላቸው የአሰብ ወጣቶች ሌሎችም እኩዮቻቸውን ማነቃቃት እንዲፈጥሩ በጄኔራሎቹ ተልእኮ ተሰጥቷቸዋል ተብሏል። ወጣቶቹ በቡሬ ግንባር ባደረጉት ጉብኝት የኤርትራን ሉዓላዊነት ለማስጠበቅ በ የተደረገው ጦርነት ታሪክ ገለጻ ተደርጎላቸዋል። የቡሬ ግንባር በ1990 እስከ 1992 የኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተደረገበት ትልቁ የፍልሚያ ቦታ መሆኑ ይታወቃል። ጀኔራሎቹ ይህንኑ ታሪክ ለአሰብ ወጣቶች በማስረዳት ዛሬም የሀገራቸውን ሉዓላዊነት ለማስጠበቅ ዝግጁ እንዲሆኑ በታሪክ ነግረው አነቃቅተዋቸዋል። በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር ተሰልፈው የነበሩት ጀኔራሎች ዛሬም በዚሁ ቦታ ተሰልፈው እንደሚገኙ የተሰራጨው መረጃ ያመለክታል። የኤርትራ ወጣቶች ለነጻነት ትግልና የሀገር ሉዓላዊነት ማስከበር ዝግጁን እንዲሆኑ ያሳሰቡት ጀኔራሎች ሰፊ ማብራሪያ መስጠታቸውን ተገልጿል። ያኔ በኢትዮ ኤርትራ ጦርነት መሪ የነበሩት ጀኔራሎች ከ27 ዓመት ገደማ በኋላ ዛሬም በቡሬ ግንባር ተሰልፈዋል። ኤርትራ ከባድመ እስከ ቡሬ ግንባር ጦርዋን ድንበር ላይ በስፋት ማስፈሯ ሲነገር የነበረ ሲሆን የቡሬው በገደምዳሜም ቢሆን በግልጽ ወጥቷል። ኤርትራ ጦርዋን በድንበር አካባቢ በተጠንቀቅ ያቆመችውም ከኢትዮጵያ ጋር ወደ ጦርነት ትገባለች የሚለው ስጋት ባየለ የሌለበት ወቅት ነው። ኢትዮጵያና ኤርትራ ወደ ጦርነት ለመግባት በየፊናቸው ዝግጅት እያደረጉ መሆኑን ከዓለም አቀፍ ሚዲያዎች እስከ ፖለቲካ አዋቂዎች እያሳሰቡ ነው። ሁለቱ ጎረቤት ሀገራት በጠቅላይ ሚኒስትር አብይ አህመድና በፕሬዚዳንት ኢሳያስ አፈወርቂ አስተዳደሮች ወደ ጦርነት ለመግባት ጫፍ ላይ መድረሳቸው እየተገለጸ ነው። ሁለቱ መሪዎች ወዳጅነት የኢትዮጵያና ኤርትራ ህዝብ መልካም ግንኙነት ተስፋ ብልጭ አድርጎ ማጥፋቱ ሳያንስ ሌላ ጦርነት ስጋት መደቀኑን የጀርመኑ ድምፅ ከሰሞኑ ያሰራጨው ዘጋቢ ፊልም ያመላክታል። የዜና ምንጩ ስለ ከኢትዮ ኤርትራ አሁናዊ ውጥረት በሰራው ዘጋቢ ፊልም ላይ የሁለቱ ሀገራት ህዝብ ጦርነት ባይፈልግም እጣፈንታው በመሪዎች እጅ ወድቋል ብሏል። በአብይና ኢሳያስ እጅ ወድቋል የተባለው የሁለቱ ሀገራት ህዝብ ግንኙነት ሌላ ጦርነት ከተከሰተ ይበልጥ አደጋ ውስጥ እንደሚገባም ዘገባው አመላክቷል። በትናንትናው ዕለት ጌታቸው ረዳ ፓርቲ ማቋቋማቸውን ዘግበን ነበር። ዛሬው ዕለት ደግሞ ስለተቋቋመው ፓርቲ አዲስና ዝርዝር መረጃ ወጥቷል። የፓርቲው ስያሜና መለያ አርማም ይፋ ሆኗል። ደብረ ጽዮኑ ህዋት ከህጋዊ ፓርቲነት በሚነሳበት ማግስት ከምርጫ ቦርድ እውቅና እንደሚያገኝ የተነገረ ሲሆን የጌታቸው ፓርቲ ከብልጽግና ጋር ስላለው ግንኙነትም እየተባለ ነገር አለ። ከህዋት አፈንግጠው የወጡት የቀድሞ የትግራይ ጊዜያዊ መንግስት አመራሮች በአዲስ ስያሜ አዲስ ፓርቲ ይዘው ብቅ ብለዋል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑን ለቢቢሲ ተናግረዋል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 ሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንዳዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረስ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላል የቢቢሲ ምንጭ፣ የህወሓት ሕጋዊነት ስለሚያበቃም የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችል ለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ተናግረዋል። ምንጮ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀምጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜው አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳም የህዋት ፖሊት ቢሮ አባል የነበሩትና የትምዕት ዋና ሥራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንድያ ገብረ ሕይወት እንደሚገኙበት ታውቋል። አሁን ህጋዊ ዕውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌትናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜው አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጮች ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገ ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና፣ ፕሮፌሰር ክንድያ ገብረ ሕይወት በሚኒስተር ዴታ ማዕረግ የትምህርት ሚኒስትር አማካሪ ሆኖ በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ስላል እንጂ የሚያገናኘው ነገር የለም ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ ም በደደቢት በረሃ የተመሰረተው ህዋት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። በነ ደብረ ጽዮን የሚመራው ህዋት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህዋት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ የቻይና ከፍተኛ ዲፕሎማት ለብሪክስ ተናገሩ። በዩናይትድ ስቴትስ በተጀመረው የታሪፍ ጦርነት ላይ ዝምታና ስምምነት ማድረግ ጉልበተኝነትን የሚያበረታታ ነው ሲሉ የቻይናው ከፍተኛ ዲፕሎማት ዋንግ ዩ በብራዚል ሪዮ ደ ጀኔሪዮ ከተማ በተካሄደው የመሪዎች ጉባኤ ላይ ለታዳጊ ሀገራት ኢኮኖሚ ቡድኖች ተናግረዋል። ዋንግ በብራዚል በተካሄደው የመሪዎች ጉባኤ ላይ ዩናይትድ ስቴትስ አንድ ወገን ተኝነትን ስትከተል የራሷን ጥቅም በማስቀደምና ጥቅሟንም ከዓለም አቀፍ ጥቅም በላይ በማስቀደም ላይ ነች ብለዋል። የባለብዙ ወገን የንግድ ሕጎችን መጠበቅ በአሁኑ ጊዜ በጣም አንገብጋቢ ጉዳይ ነው ሲሉም ዋንግ ገልጸዋል የሚጎዳው ወይንም የሚጠቅመውን የሚሰላ ስሌት አይደለም። እናም የራስ ወዳድነት ጥቅምን ለማሳካት መሳሪያ መሆን የለበትም ሲሉ ከቤጂንግ ዲፕሎማት የወጣ መረጃ አመላክቷል። ዶናልድ ትራምፕ አስተዳደር ባለፈው ወር በአሜሪካ አጋሮቹና ተቀናቃኞቹ ላይ ሰፋ ያለ ታሪፎችን ጀምሯል። እስከ 245 በመቶ ታሪፍ የምትጋፈጠው ቻይና ከፍተኛ ታሪፍ ተጥሎባታል። ትራምፕ ከቻይና በስተቀር በሁሉም አገራት ላይ ወደ አሜሪካ በሚገቡ ምርቶች ላይ የዘጠና ቀናት ረፍት ተሰጠዋል። ዋንግ ዩናይትድ ስቴትስ ከነፃ ንግድ ለረጅም ጊዜ ትልቅ ጥቅም አግኝታለች ብለዋል። አሁን ግን ታሪፍን እንደ መደራደሪያ እየተጠቀመች ነው። ከሌሎች አገራት የተጋነነው ዋጋን ለመጠየቅ ዝምታን ከመረጥን፣ ተስማምተን ወደ ማፈግፈግ ካመራን ጉልበተኛውን የበለጠ ጠበኛ ያደርገዋል ሲሉ የቻይናው የውጭ ጉዳይ ከፍተኛ ዲፕሎማት በብሪክስ ጉባኤ ላይ ተደምጠዋል። ብሪክስ በደንቦች ላይ የተመሠረተ የባለብዙ ወገን የግብይት ሥርዓትን በጥብቅ እንዲከታተል ከዓለም ንግድ ድርጅት ጋር በመሆን ዋና ሴቶቹንና መሠረታዊ መርሆችን እንዲጠብቅ የንግድ ልውውጥንና ማመቻቸትን እንዲያበረታታ ሀሳብ አቅርበዋል። በ2009 የተቋቋመው ጂኦፖለቲካል ጥምረት ብሪክስ በመጀመሪያ ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካን እያቀፈ ነበር። አሁን ላይ ቻይና፣ ግብፅ፣ ሩሲያ፣ ህንድ፣ ደቡብ አፍሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኢትዮጵያ፣ ኢራን እና እንዶኖጃን ጨምሮ 11 ሙሉ አባላትን ያሉት ቡድኑ፣ ብራዚል የወቅቱ ሊቀመንበር ነች። በአሁኑ ጊዜ ብሪክስ ከዓለም ህዝብ 40 በመቶና ከዓለም አቀፉ የሀገር ውስጥ ምርት ውስጥ ደግሞ 35 በመቶ ይሸፍናል። ፖለቲካዊ ደረጃ ላይ ጉልህ ሚና ይጫወታል። በቅርቡ 13 ሀገራት አጋር በማድረግ ስብስቡ እያደገ መጥተዋል።